ጤና ይስጥልኝ ተመልካቾቼ፣ ወዳጆቼ፣ አክባሪዎቼ እንደምን ከርማችኋል። በዛሬው ፕሮግራማችን ስለ ፆታዊ ጥቃት እንዲሁም ደግሞ ስለ ዶሜስቲክ ቫዮለንስ ወይም የቤት ውስጥ ጥቃት የምንወያይ ይሆናል። በጣም በሚገርማችሁ ሁኔታ ደግሞ ስታትስቲክሱ ወይም ጥናቱ እንደሚያመለክተው ቁጥሩ በጣም አስደንጋጭ ነው። አብራችሁኝ ቆዩ። ዶሜስቲክ ቫዮለንስ ወይም ደግሞ የቤት ውስጥ ጥቃት እንዲሁም ደግሞ ፆታዊ ጥቃት ስንል ምን ማለታችን ነው እንግዲህ፣ የቤት ውስጥ ጥቃት ወይም ዶሜስቲክ ቫዮለንስ ማለት ቤት ውስጥ ያሉ ጥቃቶች፣ ኢሞሽናሊ የሰዎችን ስሜት የሚጎዱ ቃላቶች መናገር ሊሆን ይችላል፣ መደብደብ አንድን ሰው ሊሆን ይችላል፣ በተለያዩ መንገዶች አቢዩዝ ማድረግ ሊሆን ይችላል፣ ማንቋሸሽ ሊሆን ይችላል። እነዚህ በሙሉ ዶሜስቲክ ቫዮለንስ ናቸው። ዶሜስቲክ ቫዮለንስ እንግዲህ ሪሌሽንሽፕ ውስጥ፣ በባልና በሚስት ውስጥ የሚከናወኑ ጥቃቶች። በጣም ብዙ ሰዎች ይህንን ነገር በጣም ብዙ ሰዎች እስከሚገርመኝ ድረስ ይቀበሉታል ብለን የማናስባቸው ሰዎች በሙሉ ይህንን ነገር ተቀብለውት እየኖሩ እና እንደ ኖርማል ያጋጥማል፣ በባልና በሚስት መሀል ድብድብ ያጋጥማል፣ ስድድብ ያጋጥማል። ዲስሪስፔክት የሚል አይነት ማይንድ ሴት ኖሯቸው ያየኋቸው ሰዎች በጣም በጣም ብዙ ናቸው። በጣም የሚገርመው ነገር እንዲሁም ዘመናዊ ሴቶች ምንላቸው ግን ባሎቻቸው የሚደበድቧቸው ወይም በቃላት አቢውዝ የሚያረጓቸው ሴቶች ይህንን ነገር ተቀብለውት እየኖሩ ይገኛሉ። እና ጥናቱ እንደሚያመለክተው በገጠር አካባቢዎች 88 ፐርሰንት የሚሆኑት ሴቶች ባሎቻቸው እነሱን መምታታቸው እንደ መብት አድርገው ይቆጥሩታል። ወይም ባሌ ቢመታኝም መብቱ ነው ችግር የለውም። 88 ፐርሰንት ጋይስ ኢማጅን። እርባን ደግሞ ከተማ ውስጥ ያሉ ሴቶች ደግሞ ወደ 69 ፐርሰንት የሚሆኑት ሴቶች የባላቸው እነሱን መደብደብ አምነው ተቀብሎታል፣ ወይም የባል መብት እንደሆነ ይሰማቸዋል ማለት ነው። እንግዲህ ኢማጅን አንድ ጓደኛዬ ሲነግረኝ እንትን ላይ ነው አፓርትመንት ላይ ነው የሚኖሩት አለ ና በጣም ይደባደባሉ ሁሌ ባልና ሚስት አለ። እና አንድ ቀን ሄጄ ለመገላገል ሞከርኩ አለ፣ ጎረቤቶቼ ናቸው እና እሱም በጣም አሪፍ ስራ ያለው እሷም በጣም አሪፍ ስራ ያላት በጣም ዘመናዊ ናቸው፣ አዲስ አበባ ከተማ ውስጥ ነው የሚኖሩት። እና በቃ እንዴት እንደሚሰዳደቡ እንዴት እንደሚደበድባት ማመን ነው የሚያቅተዋል ልክ ያንን እያደረገ ባለበት ሰዓት እኔ ሄጄ ተው ረፉ ብዬ ስገላግል ሰውዬው እኔንም እስከ መጣላት ደረሰ፣ አለ ብቻ እንደምንም ጸቡ በርዶ ቤቴ ሄድኩኝ፣ አለ በንጋታው እዛ አፓርትመንቱ ስር ካፍቴሪያ አለ እና ጠዋት ልክ ስወጣ አለ ቁጭ ብለው ፊቷ አጠቅሮ እንደዛ ሆና እየተሳሳቁ ቁርሳቸውን እየበሉ ነበራ። እና እኔንም ሲያዩ አይተውኝም፣ በቃ እንዳላየች ሆነች እሷም አለ እና ኢማጅን ጋይስ ላይክ በዚህ በሰለጠነ ዘመን መደብደብን አክሴፕት ማድረግ ምን ማለት ነው? በጣም የሚያሳዝነው ነገር ዶሜስቲክ ቫዮለንስን ወይም ደግሞ ጾታዊ ትንኮሳን፣ ጾታዊ ቫዮለንስን አክሴፕት ያደረግንበትን ምክንያት ድሮም እንግዲህ ወይ ቤታችን ውስጥ እናታችን ስትደበደብ እያየን ይሆናል ያደግነው ወይም ጎረቤት ሲደባደብ ይሆናል ያደግነው ወይም ብቻ በተለያየ ምክንያት ብሬን ዋሽድ ሆነናል። በቃ አይምሯችን ይሄ ነገር ኖርማል ነው ብለው አክሴፕት እንዲያደርገው ሆኗል። እንዲሁም ደግሞ አንዳንድ ሴቶች አክቹዋሊ ሲነግሩኝ ማለት ነው በቃ ባሌ ነው ወዷለሁ፣ ይወደኛል፣ ለዛም ነው የሚደበደበኝ፣ በቃ ስለሚቀናብኝ ነው የሚደበደበኝ ብለው የሚያምኑ ሰዎች አሉ። ጋይስ ዚስ ኢዝ ኖት ሄልዚ። አንደኛ ቅናት አለመተማመንን የሚያሳይ ደስ የማይል መንፈስ ነው የቅናት መንፈስ። በሚስቱ መቅናት ሄልዚ የሆነ ቅናት ሊኖር ይችላል ሚስት ስታምር ደስ የሚለው ሰው ሊሆን ይችላል እንጂ ሚስቴ ወታ እንዲህ እያደረገች ነው ብሎ የሚቀና ሰው አለ ምንም ሳታረግ ጨዋ የሆነችን ሴት እንዲሁ የሚሆነ እጅል ባል አለ። እሱ ምን እንደሚሰራ እግዚአብሔር ይወቀው። እና ቅናትን እንደ ፖዘቲቭ የምታዩ ሴቶች ባሌ ይቀናል፣ ይጮሁብኛል፣ ከጓደኞች ጋር ሳመሽ ይናደዳል፣ ኦማይ ጋድ ስለሚወደኝ ከሆነ የምትሉ ሰዎች ከማን ዌክ አፕ! ስለሚወድሽ አይደለም የሚቀናው፣ ስለሚወድሽ አይደለም የሚሰድሽ፣ ስለሚወድሽ አይደለም የሚደበድብሽ። ላይክ ሰው የሚወደውን ሰው ያከብራል። ሰው የሚወደው ሰው እንኳን ሲበድለው ለበደሉ ይቅርታ ያደርጋል። ይቅርታ ሳይጠየቅ እንኳን በደልሽ ብሎ ሊደበድብሽ ቀርቶ እና በትንሹ በትልቁ በየቤቱ የምትደበደቡ ሴቶች በጣም ብዙ ናችሁ። ታዋቂነት፣ ስኬት፣ ሀብት ምናምን አለ ተብሎ የሚታሰብበት ቤት ሁሉ ዶሜስቲክ ቫዮለንስ በሰፊው አለ። ኮርስ የትም አለም ላይ አለ። እኛ ሀገር ላይ እንደገና ጥናቱ ሳነበው እንደሚያሳየው ከሆነ 37 ፐርሰንት የሆነው ወይም አንድ ሶስተኛው የኢትዮጵያ ሴት በመደብደብ ውስጥ እያለፈ ይገኛል። በቦይ ፍሬንድና በገርል ፍሬንድ ስቴጅ ሊሆን ይችላል፣ ለጋብቶ አንድ ላይ አንድ ቤት ውስጥ በመኖር በትዳር ሊሆን ይችላል። እየተደበደበ ይገኛል። እንደዚህ አይነት ነገር እየተደጋገመ እንደ ትሬንድ እየታየ ነው ያለው። ኖርማል ነገር ሆኗል፣ ወይ እነሱማ እንደዚህ ናቸው እኮ፣ ወይ እሱማ ሁሌ እንደ ቀጠቀጣት እኮ ነው፣ ወይ እሷማ ስትመታ ደስ ይላታል። ኢት ሀዝ ቢከም ኖርማላይዝ እየተደረገ ነው በጣም በሚያሳዝን ሁኔታ ግን ደግሞ ሴት ስለሆነች አቢውዝ እየተደረገች ጾታዊ ትንኮሳ እየተደረገባት ወይም ደግሞ ቤቷ ውስጥ ባሏ ወይ ቦይፍሬንዷ አንቺ እኮ አታምሪም አንቺ ቀጫጫ ነሽ ወይ አንቺ ወፍራም ነሽ አንቺ እንዲነሽ አንቺ እንደዛ ነሽ እየተባለች አይምሮዋ ወደ ዲፕሬሽን ውስጥ ወደ ሀዘን ወደ ድባቴ ውስጥ እንድትገባ እራሷን እንድታጠፋ ሴቶች ልጆች እየሆኑ ነው ያሉት በዚሁ የተነሳ እና አንዳንዴ በደንብ ቆም ብለን ማሰብ አለብን። በዚህ ውስጥ እያለፍን ያለን ሰዎች ቁጥሩን እንደነገርኳችሁ በጣም ብዙ ነው። በተቻለ መጠን ከቤተሰቦቻችን ከጓደኞቻችን ደብቀን ፊታችንን በፋውንዴሽን በሜካፕ ሸፍነን እየኖርን ያለን ሴቶች በጣም ብዙ ነን ጋይስ። ግን ንቁ። በቃ የሚደበድብሽ ወንድ አይሆንሽ። አንቺ መደብደብ የጀመረ ወንድ በሽማግሌ ብቲ በመካሪ ብቲ አይቀየርም። ፒፕል ኔቨር ቼንጅ። እንደዚህ አይነት ነገር ላይ እነሱም የራሳቸው ያን ተደባዳቢ እንዲሆኑ ያደረጋቸው የራሳቸው አይምሯቸው ውስጥ ያለ ነገር አለ ስለዚህ አይ ዛሬ ሰደበኝ እንጂ መስደብ እኮ ችግር የለውም የምትሉ ሴቶች፣ ዲስሪስፔክት ያደረገኝ እኮ እኔ ስላጠፋሁ ነው፣ ተናዶ ነው የጮሁብኝ፣ ተናዶ ነው። ከዛ ነው ከትናንሿ ነገር ነው። እንደዚህ አይነት ሬድ ፍላግ ስታዩ መጀመሪያ አንቺን የሚያንቋሽሽ እንዴ የምትወጁ ሰው አብረሽው ህይወት የገነባሽ ወይም ገና አዲስ ህይወት ለመኖር የምታስቢው ሰው አንቺን ማንቋሽሽ ከጀመረ አንቺን እንደ ቀልድ ቀስ እያለ ትናንሽ ነገሮችን መተቼት ከጀመረ ቀስ እያለ ደግሞ ወደ ስድብ ከሄደ ቀስ እያለ ደግሞ እጁን ማንሳት መሰል ማለት ነበር ወደሚለው ከሄደ ቀስ ብሎ ማይደበድብብሽ ምክንያት የለም። አንዴ ከመታሽ ደግሞ ኢፍ ኢ ዳዚ ኢት ዋንስ ሂ ውልድ ቤት አገኝ ምንም እኮ ችግር የለውም። አንዴ የተደረገ ነገር እኮ እየቀለለ ነው የሚሄደው። ነው በቃ ሲምፕል እየሆነለት መደባደብ ኖርሙ እየሆነ ነው እዛ ቤት የሚሄደው። ስለዚህ እኔ ሴቶች ቢ ኬርፉል ህይወታችሁ በጣም ወርዝ ያረጋል። እናንተ በህይወት መኖራችሁ፣ እናንተ መከበራችሁ፣ እንደ ፈለጋችሁት መብታችሁን አስከብራችሁ መኖራችሁ ወርዝ ያረጋል። ትችላላችሁ። ሌላም አይደበድብሽ፣ እሚያከብርሽ፣ እሚወድሽ እንደ ኩዌን እንደ ንግስት ተንከባክቦ የሚይዝሽ ባል አለ። ሌላ ቦታ ተንከባክቦ የሚይዝሽ ቦይፍሬንድ ይመጣል፣ አንቺ ራስሽን ካከበርሽ። ስለዚህ ይሄ በጣም ሲሪየስ የሆነ ሳብጀክት ነው፣ እንደ ቀልድ ልንቆጥር አይገባም። እንዴት መደብደብን ሰው ኖርማላይዝ ያረጋል እንዴት መሰደብን፣ ዲስሪስፔክት መደረግን እንደ ኖርማል ነገር ይቆጥራል። የፈለገ ምክንያት ብትሰጪው እራሱ እኔ በእኔ ጥፋት ነው የምትሉ ሴቶች ስላላቸው አሁን ይሄን ነገር ስናወራ በእኔ ጥፋት ነው ብለው ነገር የለም። ብታጠፊ አንችን መተው ይችላል ትቶሽ መሄድ ይችላል ከፈለገ ይቅርታ ማድረግ ይችላል እንጂ አንችን መስደብ፣ አንችን መደብደብ፣ አንችን ማንቋሸሽ፣ አንችን መተቸት አይችልም። ይሄንን የፈቀድሽ ቀን የሰውየው ጥፋት ሳይሆን የአንቺ ጥፋት እየሆን ይሄዳል ማለት ነው። ሰው በደንብ ቼክ አድርጉ። ቀስ እያሉ ነው መጀመሪያ ናይስ ናቸው ቀስ እያሉ ነው መጀመሪያ። የኔ ፍቅር ነው የኔ ፍቅር ነው። ቀስ እያሉ ግን በደንብ ግሩም እያረጓችሁ በደንብ ነገሩን እያለማመዷችሁ ከትንሽ ነገር እየጀመሩ ከትንሽ ነገር እየጀመሩ መደብደቡ ላይ ይደርሳሉ። እኛም ሀገር ላይ ብዙ ሰዎች አሉ በሽጉጥ ሚስታቸውን የገደሉ፣ አሲድ የደፉ፣ የተለያዩ ነገሮች ያደረጉ ብዙ ወንዶች አሉ። እና እኛ ቤት ውስጥ እስከሚመጣ መጠበቅ አለብን እንዴ? ሞት እኛ ጋር እስከሚደርስ ሀዘን መጠበቅ አለብን እንዴ? ምልክቶቹን ካየሽ መጀመሪያውኑ አምልጭ። በቃ ነገ ይሻሻላል፣ ነገ ይቀይ፣ ህጻን ልጅ አይደለም። ልጅ ነው እያሳደግሹ፣ መንገድ እያሳየ ያደገ ሰው ግን፣ ትልቅ ሰውዬ ግን ይሄንን ማወቅ ካልቻለ እሱን ማስተማር ያንቺ ስራ አይደለም። እሱን እሽሩሩ ማለት ያንቺ ስራ አይደለም። ዩ ኖ ለህይወትሽ ቫሊዩ መስጠት አለብሽ። አንቺን ቤተሰቦች እንደዛ ስትሆኝ፣ እናትሽ እንደዛ ስትደበደብ፣ ፊትሽ ሲጠቁር ስታይ ምን ይሰማታል? እዚህ ምድር ላይ ስትመጭኩ አላማ እዚህ እዚ ላይ ሲመጣ ፐርፐዝ አለሽ፣ እና ያንን ፐርፐዝ ሚስ አርገሽ ለሆናል አንድ ሰውዬ እቤት ውስጥ ተቀምጠሽ መደብደብ እና ዲስሪስፔክት መደረግን ኖርማላይዝ አታርጊ። ቢካዝ ውጭ ሆነ ወይኔ የእኔ በሆነች የሚሉሽ በጣም ብዙ ሰዎች አሉ። ይሄ ህይወት አይደለም። አንቺ የገዛ ሚስቱን የሚያንቋሽሽ ወንድን መናቅ አቅ መቻል አለብሽ። አይነት አይምሮ ሴታፕ ያላቸው ወንዶች ደግሞ እንደ እቃ ስለሚቆጥሩሽ ነው። የትም አትሄድም የሚል መንፈስ ስላላቸው ነው ምንም አታመጣም ብለው ስለሚያስቡ ነው። በተደጋጋሚ ዛሬ ማታ ደብድቦች እኮ ነገ ጧት እግርሽ ስር ወድቆ ይቅርታ ይጠይቅሻል። ውይ ይወደኛል፣ በቃ ተሳስቶ ነው ትያለሽ። ይቅርታ ይዋልሽ፣ ነገ ይደግመዋል፣ ከነገ ወዲያ ይደግመዋል። ያኔ ግን ህይወትሽን ያስከፍልሻል። እዚት ወርዝት እንደዚህ ከሚያደርግሽ ሰው ጋር፣ ውስጥሽ ሰላም እንዳይሰማው ከሚያደርግ ሰው ጋር፣ የበታችነት እንዲሰማሽ ከሚያደርግሽ ሰው ጋር ኢቨን፣ ድብድቡ ላይ ባይደርስ እንኳን ማለት ነው ድብድቡ ላይ ባይደርስ እንኳን ይሄ ሜንታሊ አቢውዝ ከሚያደረግሽ ሰው ጋር ባሌ ቦይፍሬንዴ ሪሌሽንሽፕ ብለሽ መቀመጡ እዚት ሪሊ ዋርዚት ይሄ የሚያሳየው አንቺ ለራስሽ ያለሽን ዋጋ ነው። ስለዚህ ወንድ ልጅ እጁን አንስቶ ላያችን ላይ እንዲያሳርፍ መፍቀድ ማለት ድሮም እሱ እዛ ጋ የሚደርሰው ኮ አንችን እያየ ነው። አንቺ ኮ አድሮ ሶሻል ቀስቀስ እያለ በስድቡ በትችቱ በንጭንጩ አንችን በመናቁ አርግ የምትዩን ነገር ባለማድረጉ ጥሎሽ በማምሸቱ ሲጠጣ በመዞር መካከል ኖሮ ኳ አሳይቶሻል። አንቺ ነሽ እምቢ በቃ ከአንተ ተነጥዬ አልኖርም እንደፈለግ አድርገኝ፣ ብለሽ የተቀመጥሽ ስለዚህ፣ ጋይስ ጋይስ በጣም የብዙ ወጣቶች ህይወት በቃ እየተከፈለ ነው በዶሜስቲክ ቫዮለንስ በእንደዚህ አይነት ነገር ብዙ ሰው ትራውማታይዝድ እየሆነ ነው። ብዙ ሰው ድባቴ ውስጥ እየገባ ነው። ብዙ ሰው አንዳንድ ሰው ራሱን እያጠፋ ነው ያለው እና መንቃት መቻል አለብን። ዛሬውኑ በቃ ይሄንን ቪዲዮ በተለይ የምትመለከቱ ሴቶች ዛሬውኑ ንቁ። ከዚህ ነገር ራሳችሁን አውጡ። ከዛ ሰው መለየት የዓለም መጨረሻ አይደለም። ከሚሰድብሽ ከሚተችሽ ከሚጨቀጭቅሽ ሰው ጥሎ መሄድ ነገ የተሻለ ነገር አለ ሁሌም ዜር ስ ኦልዌይስ ሳማን ቤተር ን ላይፍ ዜር ስ ኦልዌይስ ሳምቲንግ ቤተር ፎር ዩ ነገ የተሻለ ይሆናል። ነገ ከእንደዚህ አይነት ሰው ወልደሽ የምታሳድጋቸው ልጆችስ ምን እያዩ ይደጉ? ምንን ይማሩ? እነሱም ነገ ወይ አቢውዝ የሚደረግ ሰው ነው የሚሆኑት፣ ወይ አቢውዘር ነው የሚሆኑት። ስለዚህ ዛሬ ራስሽን ምረጭ። ይገባኛል፣ የኢኮኖሚ ጥገኝነት ሊኖር ይችላል። ብሬድዊነሩ ወይም ደግሞ ቤተሰቡን ሰፖርት የሚያደረገው ፋይናንሻሊ እሱ ሊሆኑ ይችላል። ግን አሁንም ከህይወት አይበልጥ ራይት። ከአይምሮች ሰላም አይበልጥ። ሌሎች የተለያዩ ምክንያቶች ይኖራሉ። ልጆቼን እንዴት አድርጌ ፈትቸው ሊድ። ልጆችሽማ ያንችን መደብደብ፣ ያንችን መቁሰል፣ ያንችን ፊት መጥቆር እያዩ ኦሬዲ ትራውማታይዝ ሆነዋል። ስለዚህ ከእንደዚያ አይነት ህይወት መውጣት በጊዜ ብልህነት ነው ጋይስ እኔ በቃ የምሰማቸው ሰዎች እከሌ ተብሎ ራሱ አንዳንድ ሴት እንትና እኮ እንደዚህ ተብዬ ስሰማ እንዴ እሷ አላለሁ። በቃ እሷ እንደዚህ አክሴፕት አርጋ ትኖራለች። እሷ እንደዚህ በቃ ፐብሊከሊ ራሱ ቤት ውስጥማ አንድም ፐብሊከሊም ሚስቶቻቸውን የሚደበድቡ ወንዶች አሉ። ሰው እያያቸው የሚጎትቱ በጥፊ የሚያላጉ ወንዶች አሉ ጋይስ። እኔ እንጃ። ለራሳችን ክብር ሊኖረን ይገባል። ለራሳችን ዋጋ ልንሰጥ ይገባል። ግን ከክብሩም ከዋጋውን በላይ ህይወት የሚባል ነገር አለ። ህይወታችንን የሚያስከፍል ምንም ነገር እዚህ ምድር ላይ ወርዝ አያደርግ። ከህይወት በላይ ምንም ነገር ስለሌለ ማለት ነው። ነገ ይሻሻላል፣ ነገ ይቀየራል፣ በቫዮለንስ የለም። ዛሬ ነው ቀንሽ፣ ዛሬ ነው ማምለጫሽ፣ ዛሬ ነው ጥሎ መሸሻሽ። በጣም ወዳችኋለሁ። ሰው መሆን ዘራችን፣ ፍቅር ሃይማኖታችን ይሁን። ሰላም፣ ቆዩኝ።